አሰላሙ አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ ሸምና የተከታታይ ቤተሰቦች፣ ውድ ሀገር ልጆች እንደምን አላችሁ? በያላችሁበት ዓለም ደረጃ ሰላማችሁ በተዝረፍ ይበርልኝ። አላህ የጠብቀን። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ውድ ውድ አድርጉ፣ ሀገራችን ይትሆን ሰላማን ምልስ ያደርግልን። አገር ሰላም ሲሆን ነው ሁሉም ነገር የሚያምረው እና ማንኛችንም ቢሆን ሀገራችን ነው። አገር ሰላም ይሁን፣ የሰው ልጆች በነፃነት ወጥተው የሚገቡበት አገራችን ህዝባችን፣ ከዛም ከደቡብም ከምስራቅም ተዟዙሮ የሚሰሩበት አገር ያርግልን። ተዘረኝነት ያላቅን አንድነትን፣ ሰላምን፣ ፍቅርን መተሳሰብን ይስጠን እላለሁኝ። እህት ወንድሞቼ፣ በየአለሙ ላይ ያላችሁ ሁላችሁንም ወላህ ይጠብቃችሁ። ሰላም ለሀገራችን። አሁንም ለሀገራችን ዱዓ አድርጉ። አገራችን ሰላም ካልሆነ እንደውኛም እንደባከንን ስደተኛ ሆነን እንቀራለን እንጂ አገር ሰላም የሆኑ ወላሂ ሰላም አላህ ያድርገው። ለሰው ልጆች ሁሉ የምንተዛዘን የምናስብ የምናስብ አላህ ያድርገን። አላህ ይገዘን። አላህ ይገዛችሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ። ለዚህ ቻናል አዲስ የሆናችሁ ሁላችሁን ላይክ አድርጉልኝ፣ አግዙኝ ማለት ነው እና ዛሬ ደግሞ የመጣሁት ሩታ ማለት ነው ሩታ ያው እንግዲህ ማሻላ ባረከላ። ባለፈው የሆነ ፎቶ ፖስት ነበር በዩቲዩብ ላይ ቲክታክ፣ ፌስቡክ ላይም እንደዛ አይቼ ነበር እና ያ ፎቶ እኮ በጣም አላስደሰተኝም። ሰራሃ ሰራሃኛ እንደዚህ አንዳንድ ሀበሾች ሆዳቸውን ገልጠው ራቁታቸውን እንደዚህ ፎቶ ተነስተው ለራሳቸው እሺ፣ ቤታቸው ውስጥ ያስቀምጡት፣ ግን አደባባይ ላይ እንደዚህ በቃ ለፈጣሪያቸው አንተ እንደሰጠኝ መሰላም ፈርጅኝ ማለት ይገባል ማለት ነው። እንደዛ ባይ ነኝ። አብዛኛዎቹ ታዋቂ አርቲስቶች እንደዚህ ሲወልዱ በቃ ፎዳቸውን እንደዚህ ምንም ነገር ሳይለብሱ መነሳቱ ይሄ እንደ በክርስትና የሚፈቀደ አይፈቀድም። እውነት ላስ ለፈጣሪያችሁ ብቻ ዶ አድርጎ ስትር ብላቸው። ቀሚስ ለብሳችሁ እንደዚህ ሰፋ ያለ ነገር ለብሳችሁ ተነሱ፣ ችግር የለውም እርግዝና ያኔ ማስታወሻ ነው ማለት ነው። እና ዛሬ ደግሞ ሩታ ያው እናቷን እና እህቷን ፕራንክ አርጋችኋለች ማለት ነው። ምጥ የመጣብኝ አመመኝ ስትል፣ እውነት እናትየዋ በጣም ያሳዘነኝ እናት እኮ እናት፣ እንጃ እንባየን የመጣው እናት እኮ ትኑር እውነት፣ እናት ትኑር። እናት ረጅም እድሜ ከጤና ጋር ይስጣቸው፣ እናቶች ማለት ነው። ለምን እነሱም ያለፉበትን ስለሆነ ስለምጥ ብዙ ነገር ከባድ ነው ያውቃሉና፣ ምንሽን ለያዝሽ ምን ላርግልሽ ሲሉ እንባያን የመጣው ገባችሁ አይደል? እናትና አባት ያላችሁ ረጅም እድሜ የተጤና ጋር ይስጥላችሁ። የምትካድሟቸው የምትጦሯቸው ያደርጋል ያርጋችሁ። ሆላይም እና ሩታ ድማ አውቃ ቡናዋን አፈራረሻ ግቢዋ ውስጥ እህትና እናቷን ጠርታ ኑ ቡና ጠጡ ምናምን ብላቸው አብረን እየተጫዋወቱ እያለ ፈጃ። ድንገት አውቃ እኮ ነው ምጥ የመጣብኝ አመመኝ፣ ቆረጠኝ፣ እንደዚያ ወጋኝ ስትል እናትየት በቃ፣ በኋላስ አውቃ ደግሞ ምን ይዘሽ ነበር፣ ምን ሰርተሽ ነበር ሲላት፣ ውሃ በባልዴ ይዤ ነበር፣ በባልዴ ተቧንቧ ቀደች፣ እሱን አንስቼ ነበር። አልሙሂም አወዛገበቻቸው። እና እኔም ባ የመጣብኝ ነገር ምንድን ነው የእናትየቱ ጭንቀት። እናት እናትየቱ በጣም ተጨነቁ። እህቷም ያው ቢሆንም ማን እንደናት ግን፣ እናት ወላሄ፣ እናት እኮ ውይ ያላ ጭንቀት ማለት ነው እናት። ለእናቶች ረጅም ዓመት ከጤና ጋር ይስጣቸው። እውነት እናት ስትወልድ ነው የእናትነትን እንትን የሚናፍቃችሁ። እናቴ ብትኖር ኑሮ እናቴ ኑራ ብታረሰኝ ኑሮ ብላችሁ የምትመኙት እናታችሁ ስትኖርላችሁ ታርሳችኋላይ። ደግሞ ከሌለች ምን ነው እናቴ ኑራ በነበር? ምነው ነው እናቴ እንደዚህ አርጋሌ በነበር የምትሉት ቀን ስትወልዱ ነው የምታውቁት። ወላሂ መኑኝ እንደው አላ አላህ ወፍቋችሁ አግብታችሁ ስትወልዱ፣ በተለይ ደግሞ በስደት ስትሆኑ ከባድ ነው። ወላሂ ቤተሰብ ከሌለ እናት፣ በተለይ ደግሞ እናት እናት አለች እኮ። ዝም ብላችሁ ትኝት ፊተኝት ነው የምትሉት። ልዩ በላ ጠጣ ጥጦት ካለው በቃ ላስ፣ እናንተ ሙርታ ሁናቸው ትኝት ብላቸው እንቅልፋቸውን ትታረሳላችሁ ማለት ነው። አርባ ቀን እስከሚሞላችሁ ድረስ። ያኔ እናት በሀገራችን እናት አርባ ቀን ታረሳለች። ሩቅም ሀገር ብኮን ልጇ ተወለደች፣ ቤቷን ዘግታ ልጆቿን፣ ያለ ቤቷን አባታችንን ትታ ልጇን ለማረስ ትሄዳለች። ልጇ ቤት ማለት ነው። አርባ ቀን አርሳ ትመለሳለች። ይሄ የሀገራችን ባህል ነው። ግን እሰው ሀገር ላይ ስትሆኑ ከባድ ነው። ውዶች ዬ ያወቀ ያውቀዋል ማለት ነው። እንቅልፍ ደግሞ በዛ ላይ እንቅልፍ ያምራል፣ በጣም ከባድ ነው እና እናቶች ያሏችሁ ማሻላ ባረከላ፣ ደስተኛ ናቸው። ወላሂ እኔ እቀናለሁ፣ እናት ባለው ሰው ሲታረስ እቀናለሁ። እና እናታችን አታስደንግጡ፣ ድንጋጤ መጥፎ ነው። ለምን ሕመሙን ስቃውን አሁን ሩታ ለመጀመሪያዋ ስለሆነ እውነት እንደ ይቅርታ አድርጉልኝ፣ ግን የእውነት አርግዛ ነው ግን ይቅርታ አድርጉልኝ። ወላሂ ምንድን ነው የተነፋው እንዳትሁልኝ ፕላስቲክ አለ። ወላሂ ላዚም እኔ ይሄ ሚዲያ ላይ የሚያመጡት ነገር ስብሃን አላህን፣ ያያየሁት አይደል እንደ ሚዲያ ላይ ሆዴ አስመስለው ፕላስቲክ ሰርተው ወገባቸው ላይ ሆዳቸው ላይ ያስረው ነፍሰ ጡር ነው የሚሉ ሰዎች አሉ። ለድራማ ለምን ለምን ለማስመሰል። ግን ይነሳል ሲጨርሱ ድራማችን ያነሳል። እና ሩታ አንዳንዴ ይጠራጠራልኝ ግን በነገራችን ላይ ሩታ እና ብሬሽ ያው ብዙ ተመልካች አላቸው። ግን ሲጣሉ እንትን ሲሉ ግማሾቹ ለገንዘብ ብለው ነው ትዳራቸው፣ እውነት አይደለም፣ የእውነት ትዳር አይደለም፣ ለድራማ ብለው ነው። ፊልም ድራማው ሲያልቅ ኮንትራታቸው ሲያልቅ ይለያያሉ። እሱም ሌላ ህይወት አለው እሷም አላት የሚሉ አሉ። እንደዚህ ደግሞ እንደዛ አርግዛ ስትመጣ ምን ስትል፣ እኔ ግራ ነው የሚገባኝ። ግን እውነት ያድርገው። እኔ እኔ እንደምመኘው ከሆነ እኔ በራሴ በግል የምመኘው እውነት ተጋብተው እውነት እንደዚህ ወልዳ ልጅ አፍርተው እውነት ሆኖ ህይወታቸውን ቢኖሩ ደስተኛ ነኝ ማለት ነው። ያው ደስተኛ ነኝ፣ ደስታል። ለምን ብትሉ በቃ የራሳችን የምንፈልገውን ነገር እኛ ተመልካች እንደወደዳቸው። ግን ተመልካች የሚናደደው ለምንድን ነው? በኋላ ላይ ሩታም ወይም ማብሬሽ የራሳቸውን ህይወት ሲኖሩ የዛን ሰዓት ተለያይተው እንዴት በሰው ላይ ይጫወታሉ? ለሰው እምነት የለም ገባቸው አይደለም። ድራማም ቢሆን ፍቅረኛ ነኝ ተፋቅረናል ብለው እስከመጡ ድረስ ፍቅራቸው እስከመጨረሻ እንደዚያ አግብተው ወልደው ፍሬማ ስናይ በጣም ደስ የሚለን ለተመልካቹ፣ ድራማም ቢሆን እንደውም በጉጉት ለማየት እንፈልጋለን። የሚለቁት ነገር በቃ እንዴት ነው? በቃ ታዋቂ ሆነው ማለት ነው። ያው የሰው ልጅ ይጋጫል እንትን ይላል አሁን ፋኒ እና ሳምሪ ሆን ሲለያዩ፣ እኔ እንጃ አሁንም ድራማ ነው የሚመስለኝ። የጂጂ ክያ ልጅ ሳምሪ ማለት ታውቋት አላቸው እና እነሱም ታይቱ ጎሮች ማሻላ ባረከላ ሰው ተምሰ ወልደው ሁለት ልጆች አሏቸው። ተለያየን፣ ዛሬ ተጣልተናል ምናምን ሲሉ እንደዚህ በቃ ለድራማ ይመስለኛል። ግን ያው የተዋለደ ሰው ርቆ አይረቅም። ሁለት ቆንጆ ቆንጆ ልጆች አሏቸው። ሊመላለሱ ይችላሉ፣ አይታወቅም ማለት ነው። የተዋለደ ሰው እንግዲህ ነሲብ ነው የሰው ልጅ አላህ የከተበለት ነው የሚሆነው። አምስትም ስድስትም ወልደው ይለያያሉ፣ እርሜ ልክም ደግሞ ሞት የሚለያያቸዋለ ያ የአላህ እንትን ቀዷ ቀድር ነው ነሲባቸው። እና የነሱ ደግሞ መተሳሰብ እና ችሎ ማለፍን ያስፈልጋል። ዋናው ነገር በትዳር ሲኖር ብዙ ነገር አለ፣ ግጭት አለ እና የሩታ ትናንትና በጣም እንጃ፣ የእናቷ ድንጋጤ እንጃ። እንደዚህ ግን ባታደርጉ፣ እናቷ አትጨክንም። በድንጋጤ ብዙ ነገር ይመጣል። ገባቸው አይደለም? በተለይ ደግሞ እናት ላይ ይከብዳል። እና እናትን መንከባከብ አባትን መንከባከብ ነው ያለባቸው። ሩታ እንግዲህ ነፍሰ ጡር ከሆንሽ ፈጣሪ በሰላም በደስታ እንደው ምንም ነው ምንም ሳይቶኝ በሰላም ይፈርጅ ይችላለሁ ወልዴሽ የምናይ አርገን። እናትሽን ግን አታስደንግጫቸው። እናትሽን ረጅም እርሜ ፈጠና ጋር ስጥልሽ። ዋናው ቤተሰብ ሲኖር ቤተሰብ ያስፈልጋል። ወላሂ ቤተሰብ ያስፈልጋል በአሁኑ ሰዓት በተለይ ደግሞ ነብሰ ጡር ስትሆኑ የሚያረሳችሁ የሚጠይቃችሁ ያስፈልጋል። በተለይ ወልዳችሁ ከሆስፒታል ወደ ቤት ስትመጡ እንቅልፍ ብቻ ነውም ዲክም ነው የሚላችሁ ዲክም። በዛ ሰዓት ደግሞ ሰው ከሌለ ወይ ብቻችሁን ነው የምትታገሉት ብቻችሁን። የማያልፍ የለም ያልፋል። ሁሉም ነገር የማያልፍ የለም ግን ያልፋል። ሁሉም ይረሳል። ግን እስከሚያልፍ ድረስ የሰው ልጅ እስከሚያገግም ትንሽ ጠንከር እስከሚል ድረስ ሁሉም ይከብደዋል። ከዛ እየተሻለው እያገገመ እየጠነከረ ሲመጣ ሁሉም ቀላል ነው፣ ግን ለጊዜ ከባድ ነው እና እናትሽን ተጎንሽ ያድርግልሽ። እናት ያላችሁ ረጅም እድሜ ከጤና ጋር ይስጥላችሁ። አገራችንን ሰላም ያደርግልን። ያላገባችሁ አግቡ፣ መልካም ትዳር መልካም ሕይወት ይወፍቃችሁ ያገባችሁ ደግሞ ጥሩ ጥሩ ዜጋ ጥሩ ጥሩ ልጆች ይስጣችሁ ነው ምለው። የተቸገረውን ሁሉ አላህ ይፈረጅ፣ የታመመውን ሁሉ አላህ ያሸረው፣ ያጣን ሁሉ አላህ ይስጠው፣ ያላገባው ያግባ፣ ያገባው ይውለድ ነው ምለው። አገራችንን ሰላም ሰላም ያደርግልን። በያላችሁበት አለም ዳርቻ ሰላማችሁ ይብዛ። ውድ ኢትዮጵያውያን ኤርትራውያን ወገኖችን ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል አሳድጉልኝ፣ በትህትና እጠይቃለሁኝ ውዶችዬ ማለት ነው። መስኪን ላይክ አድርጉ፣ ሸር አድርጉ፣ አይከፈልበትም። እኛም እየተንከራተትን ነው እኮ እየተንከራተትን ነው በሰው ሀገር ማለት ነው። በመዳም ኩሽና ዛሬም ነገም፣ አልሐምዱሊላህ ብቻ ጤና ሰቶን ነው እየሰራን ነው። ግን ቢሆንም አላህ ካሳከውኛንም እኮ መውለድ እንፈልጋለን ልጆች መውለድ አንድም ያለው ሁለት ማድረግ ይፈልጋል። ሁለትም ያለው ሶስት ማድረግ ይፈልጋል። ያኔ አንድም የሌለው ደግሞ ሞለድ ይፈልጋል። እና አላህ ይረዝቃችን ሁሉም። እናደርገው የምናደርገው ምንድን ነው ተሳክቶልን ሀገራችን ገብተን ሀገራችን ላይ ስንኖር ነው እንጂ አለበለዚያ በስደት ላይ ሆኖ ምንም ነገር ሊሳካ አይችልም። የሰው ሀገር የሰው ነው ውዱችዬ፣ ላይክ ሽር በማድረግ እኛን ችላለን። መሳድጉልን አይከፈልበትም። ላይክ አድርጉ። ለምን አላህ አሳብቶልን ሀገራችንን እንድንገባ ማለት ነው። አልሞላ ቢለን ነው እኮ ሁልጊዜ የምንቀመጠው በሰው ሀገር ላይ፣ ለሚቀጥለው ዓመት ቤተሰቦቻችንን እየዋሸን ልጆቻችንን እየዋሸን መቼ ትመጫለሽ ማዬ ሲጠይቁን ለሚለጥቀው መጣል በዝቀን እመጣለሁ፣ መኪናውን ይዤ፣ ሳይክል ይዤ፣ እንደዚህ ሽያን እየዋሸን ያለ ነው። አልሞላ ቢል ነው ቢሞላ ለአዱኒያ ኑሮ ቢስሚላ ወላሂ ለዚሽ ለአጭር ጊዜ ከቤተሰቦቻችን ጋር ለልጆች የናፈቁን ልጆቻችን ጋር አብረን ሄደን፣ ግን ብንሄድ ባዶ እጄን ምን አደርጋለሁ? ምን ይዤ እዛስ በሄድ መንቀሳቀሻ የለኝም። ደግሞ ግማሾቻችን የአንገታችን መግቢያ ለራሳችን ክፍል ቢሆን የራሳችን ቤት ምትሆን የለንም። ለምን ይችን ያህል ብሰራ የዛ ሀገር ተሰራን፣ ያው ሀገራችን ደሞዝ ሙስታሂል አስር እጅ ነው የሚሻለው። ገባችሁ አይደለም? እዚህና እዛ ሰማይና መሬትና የመስራቶች አንሳለን እዚህ ሀገር ተሰራን። ግን ከላይ ከላይ የሚቀነስ ከሆነ ለቤተሰብ የምንረዳት ሆነ በዛ በዝህ የሚገጥቱን ከሆነ እንደዚሁ በቀድሜ እየጨመረ ወራት አመታት እየነጎዱ ነው የሚሄዱት። ግን ጠንክሩ፣ ራሳችሁን የምንሰራትን ብቻ ቁጥር አድርገን ተያያዘን በተወሰነ አመት የምንፈልገውን እናሳካለን። ስራ ቋሚ ስራ ካለን ማለት ነው። ግን ከዛ ላይ በየወሩ የምንቀንስላት ተሆነ በየወሩ የምናነሳላት ተሆነ ለሚቀጥለው ወር ይጨምራሉ። አሁን እንደዚህ ላርገው ለሚቀጥለው ወር እንዲያረጋለሁ ለአሁን እንዲያረገው ምንል ከሆነ ብዙ አመታት እየነጉዴ ነው የሚሄድብን ማለት ነው። በነገ በዛሬ ብዙ አመታት ይፈጃል። ያንን ለማስተካከል እና የምናደርገውን ነገር ማወቅ አለብን እላለሁኝ። ቤተሰቦቼ፣ ላይክ፣ ሸር፣ ሰብስክራይብ አድርጉን። አላህ ያሳካላችሁ። አላህ ያሳካልኝ። ለእኔም ዱዓ አድርጉልኝ። እህቶቼ ዱዓ ነው ዋናው ነገር። እንግዲህ በዚች ምድር ላይ ታላቅ ውጭ ሌላ ምንም ነገር የለንም ተፈጣሪያችን ነው እሱ። ሁላችንም በየሃይማኖታችን ጸሎት፣ ዱዓ ማድረግ አለብን። አሁንም ደግሜ ደጋግሜ አገራችንን ሰላም ያደርግልን። ለሀገራችን ዱዓ አድርጉ። ወላሂ እንደው እርስ በራሳችን አንባላ፣ ሰይጣን አንሁን። አላህን የለቀን አማራ፣ ኦሮሞ፣ ትግሬ የብሔር ብሔረሰቦች ሀገር ያደረገን ሀገራችን አላህ ነው አይደል? በጥበቡ ሰው ወዶ አይፈጠርም እና የሁሉም ሰው መብት ሰው በመሆኑ ብቻ ተከባብረን ተዋደን ሁላችንም መብታችን ተከብሮ የምንኖርባት ሀገር ያድርግልን። የሰው ልጅ የሚመገበው የሚኖረው የርዝቁነት ተጻፈለትን ነው እንጂ ከተጻፈለት ውጭ ንቅንቅ የለም። ፈጣሪ ከተበልን የወሰነልንን ጊዜና እርዝቃችን ነው ምንበላው ያው ክፉን ደጉን ቢደርስ በቀዷ በቀደራችን እያመንን አልሐምዱሊላ አላ ተሙሲባ ሁሉ ነጃ በለን እያልን ዱዓ ማድረግ ነው እንጂ የቀደረው ነገር አይቀርም። ተሙሲባ ይጠብቃችሁ ይጠብቀኝ። ላይክ፣ ሼር፣ ሰብስክራይብ አድርጎ በየአለሙ ላይ ያላችሁ ሙስሊም ክርስቲያን ወገኖቼ ያሰባችሁ ተሳክቶ ረጅም እድሜ የሰጥቷችሁ ሙሉ አፍያ ያሰጥቷችሁ፣ በሰላም በደስታ የምትኖሩ ያደርጋችሁ ነው የምለው ዱዓይም በውጭ ሀገር መሆናችሁ ጅንስያ ዜግነት ተሰጥቷችሁ የምትኖሩ በሰላም ወልዳችሁ ከብዳችሁ ደስተኛ ሆናችሁ ደግሞ የተወለዳችሁበትን ሀገር ቴሳ ካላችሁ እየጎበኛችሁ እየተመለሳችሁ የሰላም የደስታ ኑሮ ኑሩ። እኛም ደግሞ በስደት ያለን አላህ አሳክቶልን የምንኖርባትን ቤት ሰርተን ለሀገራችን ያብቃን። ወሰላሙ ዓለይኩም ወራህመቱላ ወበረካቱ